በዩክሬን ላይ ፈጸመችው ትልቁ የሰው አልባ አውሮፕላኖች ጥቃት ሁለቱም መሪዎች እንዳቃቃራቸው ይዘገባል። ባለፈው እሁድ ሩሲያ ከፍተኛ ቁጥር ያለው የሰው አልባ አውሮፕላኖችን በዩክሬን ላይ እንደ ዝናብ አጉርፈዋለች። በዚህም ጥቃት 13 ሰዎች መሞታቸውን ባለስልጣናቱ ባለሥልጣናቱ አስታውቋል። ተከትሎ ነው ትራምፕ አስገራሚ አስተያየታቸውን የሰጡት ፑቲን ፍጹም ወደ ለየለት እብደት ተቀይሯል ብለዋል። ዩናይትድ ስቴትስ አሜሪካ መሪ ዶናልድ ትራምፕ ቭላድሚር ፑቲንን በዩክሬን ላይ የአየር ላይ ጥቃት በማድረስ ፍጹም አብዷል ሲሉ የዩክሬኑን ፕሬዚዳንት ቮሎሚር ዜሌንስኪን ቢነግፉም በሞስኮ ላይ አዲስ ማዕቀብ እየጣለም ምክንያት ይሆናቸዋል ተብሎ እየተዘገበ ይገኛል። ተኝተው የነበሩ ዩክሬናውያን ለሶስት ተከታታይ ምሽት ከእንቅልፋቸው ነግተው ከፍተኛ የሩሲያ የአየር ላይ ጥቃት ሲሰነዘርባቸው ትራምፕ ይህንን አስተያየት በማህበራዊ ሚዲያ ላይ አውጥተውታል። ቤታቸውን አካባቢ የሚጮሁ ሰው አልባ አውሮፕላኖችና የዩክሬን ጸረ አውሮፕላኖች ቃጠሎ ለሰዓታት ሲያዳምጡ ነበር። አክለውም ዶናልድ ትራምፕ ቭላድሚር ፑቲን ከኪየቭ ጋር የተኩስ አቁም ንግግርን በማ ፍቃደኛ ባለመሆኑ በእሳት እየተጫወተ ነው ብለዋል። የሩሲያ ጦር በዩክሬን ሰሜናዊ ምስራቅ ላይ ቀውሱ እየጨመረ በመምጣቱ ሞስኮ ዩክሬን ለሶስት ዓመታት በፈጀው እጅግ ገዳይ ሰው አልባ አውሮፕላኖች ና የሚሳይል ጥቃቶች በተኩስ አቁም ጥረት ሞስኮ እያንጸባረቀች ያለችውን አቋም የዩስሲዩ ፕሬዚዳንት ዶናልድ ትራምፕ ከመመራጣቸው በፊት ለመራጮቻቸው የገቡት ቃል አንዱ የዩክሬንና የሩሲያን ጦርነት ሀያ አራት ሰዓት ባልሞላ ጊዜ ውስጥ አስቆማለሁ ብለው ነበር። ነገሩ ግን እንዳሰቡት ቀላል ሳይሆንላቸው እስካሁንም ድረስ መጥተዋል። ነገሩን ከባድ ያደረገባቸው ነገር ደግሞ ሞስኮ በጦርነት የያስኳቸውን የዩክሬንን ከተሞች አልለቅም በማለትና ኬቭም እነዚህ ግዛቶች እስካልተለቀቁና ራሽያም ካሁን በኋላ እንደማታጠቃኝ ሙሉ ዋስትና እስካልተሰጠኝ ድረስ ጦርነቱን አላቆምም በማለታቸው ነው እየባሰ የመጣው። የዩክሬን ሕዝቦች ሰቆቃና የራሽያም የሰው አልቦች ጥቃት እየጨመረ መጥቷል።